አንድ ሳምንት አረል እንደምቆዩ ይሄ ሁሉ ልብስ ምን ያደርግልሻል? ምናልባት የወጣ ይወጣሱ አይታወቅም። ቀን ከጨመሩብኝ ብዬ እኮ ነው፣ ሸክም እንዳይበዛብሽ ብዬ ነው። አይ ችግር የለው ብቻ አንተ ይኸው ሂሩት የለችም ብለ ደግሞ ዝናቡ ጋር ድራፍት እየጠጣ አምሽተና አሉ። እሺ እንዴ ነው የምትናገሪ? ልጆቹ ማብሮሽ ነው እንደም ይሄዱት እና ልጆቹ የሉም ብለህ አምሽተን እንመጣ ነበር። አረ ሂሩቴ፣ መንገደኛ ነሽ ክፉ ነገር አትናገሪ። ውጭ ይልቅ ደውዪ፣ እሺ። ስትደር እሺ፣ ደውልልሃለሁ። ለፀሐይ መደወልህን እንዳትረሳ። ችግር የለውም አንቺ ብቻ አፍሽን ዝጊ። በቃ እንደገባሽ ደውዪ። ምንም ችግር የለም ደውልልሃለሁ። ፀሐይ ጋ መደወልህን እንዳትረሳ። እሺ፣ ደውልላት። ስልኳ አልሰራም። ለልጆቹም ምሳ የምታስርላቸውን በዝርዝር ጽፌ አስቀምጬላታለሁ። ሌላ ደግሞ ልጆቹ የቤት ስራቸውን ሳይሰሩ እንዳይተኙ። በኋላ ወላጅ ብትጠራ አንተው ራስህ ነው የምትሄደው። በተለይ ሄኖክን በየቀኑ እየተከታተል ካሰራው። እሺ በሴ እ ኧረ ትጨነቂ በእናትሽ እ ለአንድ ሳምንት ኔ ልጆች የማሳደግ አቅቶ ይሆናል እንዴ? ማንንም እምጠራው በቃ ምናልባት ከተቸገርክ እማዬ ጋር ደውልላት ወይ ልጆቹን ይዘህ እሷ ጋር ሂድ እና እዛ ሂጄ ልኑር ለአንድ ሳምንት ልጆች የማሳደግ አቅቶ ይሆናል እንዴ? ማንም ጋር ጥገኝነት የምጠይቀው እማዬ ነው። ማንን ምጠ ማንም መሳቸው እስኪ ቢሆኑ ምን ይህን ያለ የራሳቸው ልጆች በቅጡ አላሳደጉም። ጭራሽ እርዳታ ለእኔ ማነው? አንተ በቅጡ ያላደ አመሸ ስቶኝ ሙሉ ቀን አሁን ማደጉ ነው? እሱን ወልደን አሳደግን ነው የሚሉት። ኪሳራ፣ የሰው ኪሳ፣ የከሰረ ቤተሰብ። በል አሁን የሰው ልጅ መተቸቱን አቁምና የራስህን ልጅ ባግባቡ አሳደግ። ታዲያ እኔ እዛ ሄድና ጥገኝነት አብራቸው ኑር ትኛለሽ እንዴ? እንዲያግዙ እኮ ነው እንዴ? እኔ ፈለኩ እንዴ? ምን ያቀተኛ አላልኩ። በላው መንገድ ነው መውጣት ነጅሰይ፣ እጂ አንቺ በሰላም ግቢ። ልጆች የኔ ሄኒ፣ እናንተ ተሰናበቱ። ነቻው፣ በሉ ቻው ሶሳት አይ መንገድ ላይ ረብሸኛል ለኔ ይቀርብኝ የሚደረግላችሁን ነገር ለአባታችሁ ነግሬያለሁ ምንድነው ችግር የለም የሚቸግራችሁ ነገር ካለ ደውሉልኝ በስልክ አውራችኋለሁ ካልሆነም አየጋ ማየጋ ደውሉ እሺ እሺ ምን ይዘሽልን ነው የምትመጪው ገ ዱባይ የምትሄድ መሰለ እንዴ አጋምና ቀጋ ይዘሽለት ነው አይ አልፈልግም ምን ነው ያስፈራል ቀጋ ምንድን ነው ሆነ፣ አውሬ ነው የሚመስል። በሉኔ መኪናው ቆሞ እየጠበቀኝ ነው። ቻው ደውሉልኝ። እሺ